ተመልካቾቻችን እንደምናላችሁ የአዲስ አበባ ውሃና ፍሳሽ ባለስልጣን ከአዲስ ሚዲያ ኔትወርክ ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን የአገልግሎት አሰጣጡን ለማሻሻል የተለያዩ ስራዎች እንደሚሰራ ስናነሳ ነበር። ከነዛም መካከል የደንበኞችን ፎረም አቋቁሞ በተለይ ከተገልጋዮች ጋር የቀረቡ ስራዎችን ያከናውናል። እንግዲህ ይህ ፎረም በተለያዩ ጊዜያት የተለያዩ ስብሰባዎችን፣ ውይይቶችን ምክ ምክክሮችን ያደርጋል። ዛሬም እንግዲህ በማዕከል ደረጃ የደንበኞች ፎረም ውይይት ይካሄዳል። ይህንኑ ውይይት ልንታደም ነው የተገኘ ነው። እናንተም ይህንኑ ፕሮግራም እየተከታተላችሁ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። ተከተሉ መቶ ሺህ ሜትር ተጨማሪ አቅም በመፍጠር ቅድም እንደጠቀስኩት አሁን ያለውን የውሃ ምርት ፍላጎትና አቅርቦት የማስተካከል ስራ ላይ ጉልህ ሚና እንደሚኖረው ማየት ይቻላል ማለት ነው። ይህ ፕሮጀክት ጩቋላ ዌልፊልድ ይባላል። አግሎት አሰጣጣችን የበለጠ በቴክኖሎጂ ተደራሽ ለማድረግ በርካታ ስራዎች የተሰሩ ነው ያሉት። ደንበኞቻችን ባሉበት ሆነው የእኛን አግሎት እንዲያገኙ በተቋማችን በኩል ጥረት ይደረጋል። አሁን ባለው አማራጭ ላብነት ያክል ከክፍያ ጋር በተገናኘ ኮመርሻል ባንክ ባሻገር የአዋሽ ባንክ እንድጠቀሙ ስላሉት ኤኒ ቅሬታም ሊሆን ይችላል መረጃም ሊሆን ይችላል የምትፈልጉትን በዜሮ ስድስት እንድጠቀሙ እንደዚሁም ደግሞ ቅድም በዓለም ላይ በሰፊው የገለጸው ከውስጥ አሰራር ጋር በተያያዘ ወረቀት አልባ ቴክኖሎጂን እየተጠቀምን እንገኛለን ማለት ነው ፍላጎት 1.4 ሚሊዮን ሜትር ኪዩብ ነው። አቅርቦት አሁን 790 ምናምን የሚል ነው። ኦልሞስት 50 በመቶ ነው ያለው። የሲቪሉ የገርቢ ሌሎች ፕሮጀክቶች የታቀዱ መሆኑን እዚህ ከቀረበው እቅድ ውይይት ላይ ተረድቻለሁ። እስካሁን ያለውስ ፕሮግረስ ምን ያህል ነው? ሪሊ በሳምንት አንድ ቀን ውሃ የምናገኝ ሰዎች አለን። ወያር ሰፈሪክ ችግር ላይ ነን ያለ ነው። ወደኛ አካባቢ በጣም ብዙ ቦታ ላይ የሚፈስ ውሃ አለ ማለት ይፈነዳል። መንገዶች እየተሰሩ ነው እና ይህንን ለህብረተሰቡ ነው ኃላፊነት እየሰጠ ነው። ምክንያቱም ማንኛውም ሰው ተለጥፎለታል። በዛ ስልክ ቁጥር ለእኔ መደወል አይጠበቅበትም፣ ለቅርንጫፍ ሰራተኞች መደወል አይጠበቅበትም። የተለጠፈውን ይይዝና ይደውላል። እዛ ቦታ ላይ በአስቸኳይ ይመጣሉ። የማጠፍ ስራ አደል፣ ቧንቧውን ያጥፉታል። ውሃ ይቆማል ማለት ነው። አብዛኛው የከርሰ ምድር ውሃ ስለሆነ ክፍለ ከተማችን የሚጠቀመው መብራት ይቋረጣል። መብራት በሚቋረጥበት ጊዜ በሳምንት አንድ ቀን የሚደርሰው ሰፈር ወደ 15 ቀን ይሄዳል። የሚቀጥለውም እንደዛ አይነት መቋረጥ እስከ ወርም እስከ 20 ቀንም ሊደርስ ይችላል። ቅርንጫፍ ጽህፈት ቤቱ ግን ይሄንን ችግር ለመቅረፍ በቦቴ እያቀረበ በኢንጀክሽን ይሰጣል። ግን ያ በቂ አይደለም። አቅርቦት ችግር ያው ገንዘብ እንደሆነ ትረዳላችሁ ብዬ አስባለሁ። የኢኮኖሚ ችግር ነው። አዲስ አበባ ችግር ሊጠማት የሚገባ ከተማ አይደለችም። ምክንያቱም ሲቪሉ ማለት ጆሮችሁ ከሰማ ስንት አመቱ ነው? ገርቢ ጆሯችን ከሰማ ስንት አመቱ ነው? አለልቱ ጅዶ የሚባለው ላለፈው ስድስት ዓመት ሲንከባለል የነበረ ፕሮጀክት ነው። እነዚህ ፕሮጀክቶች ባሉበት የታነቁት ገንዘብ ነው የኢትዮጵያ ብር ሳይሆን ዶላር ስለሚፈልጉ የውሃ ፕሮጀክቶች ከ80 ፐርሰንት በላይ የሃርድ ከረንሲ ዲማንድ የሚያደርጉ ናቸው። ስለዚህ የተቋሙ የውሃ አቅርቦት ጥያቄ የገንዘብ ጥያቄ ነው ማለት ነው። አሁን ላይ ተሪፍ አሰባሰባችንም እያደገ መጥቷል። ያ ጥሩ ነው። ገንዘብ ካለን ቢያንስ ዘላቂው እስኪመጣ ድረስ አንድ ጥያቄ የተጠየቀው በየኤሪያው ላይ ፖኬት ጉድጓዶች እየቆፈር ነው። ዚህ ሲር ለምሳሌ 32 ቅድም ቀርቧል። 32 ጉድጓድ ቀላል አይደለም። ዛሬው ፎረም ዋና ዓላማ የመጀመሪያው በአስር ወራት ውስጥ የሰራናቸው ስራዎች አሉ እነኛ ስራዎች ደግሞ በዋናነት አሁን ያለውን የኮሪደር ልማት መሰረት ያደረጉ ስለሆነ እዛ ላይ ያስመዘገብናቸው ውጤቶች እና በቀጣይም ከፎረም አባሉ ምን እንደሚጠበቅ ማስገንዘብና እንደዚሁም ይህን ፎረም የአገልግሎት ዘመኑ ቆየት ያለ ስለሆነ የመመሪያ ማሻሻያ አድርገናል። ማሻሻያ መመሪያው ረቂቅ ላይ ግብአት ለመውሰድ ያለን መድረክ ነው። ከስርጭት አንጻር በአንዳንድ የተነሱት ያለውን ውሃ ፍትሐዊ በሆነ መንገድ ለማሰራጨት የሚደረገው ጥረት የሚያበረታታ ሆኖ ነገር ግን የግል ውሃ ቦቲ ያላቸው ድርጅቶችና ግለሰቦች ውሃን በህገወጥ መንገድ ለነዋሪው እያሰራጩ እንደሆነና አልፎ አልፎም በአንዳንድ ቦታዎች ላይ ደግሞ ጥራቱን ያልጠበቀ ውሃ ለኗሪዎቹ በመድረሱ ምክንያት አንዳንድ ቦታ ላይ የጤና መታወክም እያጋጠመ እንደሆነ ተነስቷል። ከዛም በላይ አንዳንድ አሁንም በሁሉም ማታ አይቻልም። አዲስ ከተማ ቅርንጫፍ፣ ኮልፌ ቆጣሪ ስርቆት እያጋጠመ እንደመጣ ይህም ከፖሊስ ጋር ቅንጅት ተደርጎ ለመከላከል ቢሞከርም በሚፈለገው ልክ ግን ችግሩን ማቆም እንዳልተቻለ ና በቀጣይ ይታሰብበት ይገባል የሚል ነው ከዛ ውጭ ኮሪደር ልማት ስራ ላይ እየተሰራ ያለው ስራ የሰራተኛው የአመራሩ ና የፎረም አባላት ቅንጅት በጣም በጣም በእጅጉ ውጤታማ እንዳደረገ ስለዚህ በቀጣይ የሚደረገው የፎረም አደረጃጀት በዚሁ ልክ የላቀ ውጤት ሊያስመዘግብ በሚችል አግባብ በአግባቡ እንዲታይ የሚሉ ሀሳቦች ተነስተዋል በቅድሚያ እናመሰግናለን። ስምህንና የስራ ድርሻ አስተዋውቀን፣ መልካም። አመሰግናለሁ። ይድነቃቸው ስርአቱ ይባላለሁ። ከአዲስ ከተማ የደንበኞች ፎረም ሰብሳቢ። ስሜ ወይዘሮ መብራት ተስፋ ይባላል። ከኮልፌ ቅርንጫፍ ነው የመጣሁት። ቁምላቸው አበበ ይባላለሁ። የመጣሁት ከለሚ ኩራ ክፍለ ከተማ የውሃና ፍሳሽ ፎረም አባል እና ዋና ጸሐፊ ነው። አልማዝ ካሳሁን መገናኛ ቅርንጫፍ ውሃና ፍሳሽ አብይ ኮሚቴ ከተደረገው ውይይት ምን አገኘሽ አንቺ ወይም ደግሞ ትኩረትሽን የሳበው ሀሳብ የትኛው ነው የሚለውን አጋሪ። የነበር አሁን የተሰሩ ስራዎች አሉ። ከአስሩም ቅርንጫፍ ላይ ኮልፌ ምንድን ላይ ነው ያለው? ምን እየሰራ ነው? ከሌሎቹ ደረጃ ወጥተዋል እኮ፣ ደረጃ እየተሰጠ ነው። የእያንዳንዱ ስራ ምን ላይ ነው ያለው፣ ምንድን ነው የቀረው ነው የሚለውን ለመስራት እኔ ትልቅ ትኩረት ያደርገ። በዛሬው እለት ትልቅ ትኩረት የሳበው የተያዙት እቅዶች ያጋጠሙ ችግሮችም ተነግሮናል። በከፍተኛ ችግር ውስጥ ሆነው የተሰሩት ስራዎች ደግሞ ከፍተኛ ናቸው። ምክንያቱም 500 ሺህ ሕዝብ ተብሎ የተቋቋመ ለገዳድን ውሃ ያለን በአሁኑ ሰዓት በአሁኑ ሰዓት አዲስ አበባ ከተማን ሕዝብ ስናስበው በጣም ብዙ ነው። ስለዚህ ያንን ውሃ የማብቃቃት ስራ ያም ደግሞ ከማብቃቃት ያለፈ ደግሞ ለማርካት እየተሰራ ያለው ትልልቅ ድርጅቶች የራሳቸውን ጉድጓድ እንዲቆፍሩ የማድረግ ስራ እየተሰራ ነው። እነዚህ እነዚህ ነገሮች በሚሰሩበት ሰዓት ህብረተሰቡን ለማርካት ጽህፈት ቤቱ ሰባት ሃያ አራት በሚል እያደረ እየሰራ ያለበት ሁኔታ ስላለ ህብረተሰቡን ለማገልገል ትልቅ አስተዋጽኦ እያደረጉ ስለሆነ ያለው ችግር እንዳለ ሆኖ ግን የተሰራውን ስራ ደግሞ መካድ ስለማይቻል ስንገባበት ያየነው ብዙ ለውጥ ስላለ ከዚህ አንጻር ስናይ የዛሬው ሪፖርት የቀረበው እኔንም ትልቅ ግንዛቤ ሰጥቶኛል። በተለይ እኔ ትኩረት ኮሪደር ልማት ጋር ተያይዞ አዲስ አበባ ውሃና ፍሳሽ የሰራቸው የመስመር ማዛወር ስራዎች፣ አዳዲስ መስመር ቅያሬዎች በተለይ ከውሃ ብክለትና ብክነት ጋር ተያይዞ ያለውን ችግር ቀርፏል የሚል እሳቤ አለኝ። ሁለተኛ ደረጃ የኮሪደር ልማቱ ያመጣው እሴቶች አሉ። በተለይ ከፍሳሽ አወጋገር ጋር ተያይዞ ከተማ የሚያቆሽሹ ከነዚህ ጋር ተያይዞ ቤዚክ የሆነ የስራ ለውጥ የታየበትና 24 ሰዓት ስራ በመስራት ከዚህ በፊት የነበረውን የስራ ባህል የቀየረ እንዲሁም ውሃና ፍሳሽ የነበረውትን መሰረታዊ ችግሮችን መንገድ ለመቁረጥ አስፓልት ለማፍረስ ያሉትን ክፍተቶችን የቀረፈለትና ትልቅ ፕሮግረስ ያየንበት ውጤት ነው። በተለያዩ ጊዜያት የደንበኞች ፎረም ይካሄዳልና ይሄኛው ደግሞ በማዕከል ደረጃ የተካሄደው ነው። እንደዚህ አይነት ውይይቶች እየተገናኙ በየጊዜው ማድረጉ ምንድን ነው ያለው ፋይዳ? እኔ እስከምረዳው ድረስ የመጀመሪያ አዲስ አበባ ውሃና ፍሳሽ ያስቀመጣቸው ሰርቪስ ስታንዳርድ ወይም አገልግሎት አሰጣጥ ብሎ ያስቀመጣቸው አሉ። ከውሃና ፍሳሽ ከፍሳሽ አወጋገድ፣ ከኤንአርደብሊው ብክለትና ብክለትን ከተያያዘ ጋር፣ ከፍሳሽ አወጋገድ ጋር ከውሃ ቆጣሪ መስመር ቅጥያ ጋር ተያይዞ እነዚህ ስራዎች ተጨምቆ ሲመጡ ማህበረሰቡ በሰርቪስ አገልግሎት ላይ ምን ያህል እርካታ እያገኘ ነው? ምንድን ነው ቅሬታው? እንዴት ነው ቅሬታው እየተፈታ ያለበት? ከብልሹ አሰራር ጋር ተያይዞ መሰረታዊ ለውጥ ሊያመጣ የሚችል አሰራርን ያስከተለ የመጨረሻው የፎረም በየወረዳው በየክፍለ ከተማው የተከናወነውን ጨምሮ እዚህ ሲታይና ሲቀረፍ ተቋሙ የወሰዳቸው አክሽኖች ውጤት ያየንባቸው ናቸው ብዬ አምናለሁ። የሚደረጉ ውይይቶች ለማህበረሰቡም ሆነ ለእኛም ጠቃሚነት አለው። ዛሬ ይሄ ማዕከል እኮ ለሌላው አርአያ የሚሆን ስራ እየሰራ ነው። የበፊት ስሙ አይደለም በፊት ስሙ ተለውጦ ዛሬ ፈጣን ምላሽ ፈጣን እድገት እያመጣ ያለበት ሁኔታ ነው ያለው። ለሌሎች መስሪያ ቤቶች አሁን ምሳሌ ለመብራት ሌሎችም ከሱ ተሞክሮ መውሰድ እንዳለባቸው ይሄ ደግሞ ምንድ ነው፣ ይህን ኮሚቴ በማዋቀሩ ቀጠናሽ ላይ መንደርሽ ላይ ያለውን የውሃ ችግር በዝርዝር ትገመግሚያለሽ። ሀምሳ ምክር ቤት አለ፣ አስራ አምስት ስራ አስፈጻሚ አለ። በየሳምንቱ አስራ አምስቱ ቢዋይ በወር ደግሞ ሀምሳው ምክር ቤት አለ ሰፈርሽ ላይ ቀጠለሽ ላይ ምንድነው? ችግር ያለው የውሃ የመስመር የሚሆን የፍሳሽ ምንድነው ብለሽ እያንዳንዷን የለበጣ አይደለም እያንዳንዷን ለማንም አዝናን አይደለም። ችግር ካለ ይሄ ችግር አለ ስም እየጠራሽ ሰራተኛ በሙሉ እየገመገብ፣ ከዛ ነው እድገት እያመጣ አሁን ራሱን ፈትሾ ትልቅ ደረጃ ለሌሎች ተቋማት አርያ የሆነ ስራ የመጣው እና እነዚህ ስብሰባዎች ውጤት አላቸው። ዝም ብሎ አይደለም። ውጤቱ ደግሞ በተግባር እየታየን ስለሆነ ጠቀሜታ ይጎላል። እንደ ለሚኩራ ክፍለ ከተማ ምን ነበር ሚናችን ትላላችሁ? አሁን የቀረበው ሪፖርት አለ፣ የተገኙ ነገሮች አሉ እና በዚህ ውስጥ ምንድን ነበር ሚናችን? አዎ በአጋጣሚ ለሚኩራ ክፍለ ከተማ ሞጋች የሆነ ፎረም አባል ነው ያለው። መብታችንን እናስከብራለን። የህብረተሰቡን ወክሎ የላከንን ህብረተሰብ ማገልገል አለብን። የወረዳ ስድስት ነው የላከኝና ወረዳ ስድስት የላከኝን ወረዳ ስድስት ላይ ያሉ ችግሮችን ነቅሰን የማውጣትና ወረዳ ላይ ደግሞ ወርደንም እንሰበሰባለን። አምሳ አባላቶቻችንን በወረዳ ደረጃ ሰብስበን የእያንዳንዱ ቀጠና ምን ችግር አለበት፣ ከፍሳሽ አንጻር ምን ችግር አለ፣ ከውሃ አንጻር ምን ችግር አለ የሚለውን ነገር ቦታው ድረስ በመሄድ የቦነ ውሃ ችግር ምን አለ ችግሮች አሉ። አሁንም ጥያቄ ያቀረብናቸው ጥያቄዎች አሉ፣ እየተፈቱም ያሉ አሉ። ስለዚህ እነዚህን ስራ ለመስራት ግዴታ ኃላፊነት መውሰድ አለብን። ይህን ኃላፊነት ወስደን ነው። ወደ ታች ሞጋች የሆነ ኃይል መፈጠር አለበት እንጂ በስሙ ተመርጭ ያለሁ ብዬ ለመቀመጥ የተቀመጥኩ አይደለሁም። በቃ ለውጥ ለማምጣት መስራት አለብን። ለውጥ ለማምጣት ደግሞ በምንታገልበት ጊዜና እነሱ ከጎናችን ሆነው እየደገፉን ያሉበት ሁኔታ ስላለ በጣም ትልቅ ነገር አለ ማለት እችላለሁ። ያልተሰሩና የተሰሩና ያለን በየቀጠናችን በወረዳችን ያሉ ችግሮች ደግሞ እነግራለን እንደውላለን። ካልተፈታ እንጠይቃለን እንገመግማለን። የተፈታ ካለ ደግሞ ይሄ ይሄ ተሰርቷል። ስልክ እንኳን ካላነሱ እከሌ የተባለ ስልክ አላነሳልንም። ይሄንን ቀልጣፋ የሆነ ምላሽ እንዲሰጥ ሌላ ነገር ለህዝቡም አገልግሎት ሲሰጥ አንዳንድ ነገሮችም ካለ በግልጽ ነው የምንጠይቀው። ለመጀመሪያው በውጤት ደረጃ የምናየው በየአመቱ የምንይዛቸው እቅዶች አሉ። ይህን እቅድ ለማስተግበር የእኛ ስራ በአብዛኛው በደንበኞች ፍላጎት ላይ፣ ፈቃደኝነት ላይ የተመሰረተ ለዚህ ጥሩ ማሳያው ከሰጠነው አገልግሎት ገቢ እንሰበስባለን። ያንን አገልግሎት ለመሰብሰብ ደንበኛው ፈቃደኛ ሆኖ ወደ መሰብሰቢያ ጣቢያዎች ሄዶ መክፈል ይጠበቅበታል። ቀደም ባሉት ዓመታት ደንበኞች ፈቃደኛ የሆነው ባለመክፈላቸው የገቢ አሰባሰባችን አፈጻጸም እጅግ ዝቅተኛ ነበር። ይህ ፎረም እየተጠናከረ ከመጣ በኋላ ግን የገቢ አሰባሰቡን ቤት ለቤት ጭምር በመሄድ ደንበኞችን በመቀስቀስ እንደዚሁም አገልግሎት ለማቋረጥ በምናደርገው ሂደት ውስጥ የስራ ትዕዛዝ በማዘጋጀት በሚያደርገው ርብርብ ውስጥ ከፍተኛ መሻሻል አምጥቷል እና አሁን ላይ ያለን የገቢ አፈጻጸማችን ከመቶ ፐርሰንት በላይ ነው። የፎረም አባላት ትልቁ ስራ ብለን እንግዲህ በህዝብና በተቋም መካከል እንደ ድልድይ ሆነው ስለሚያገለግሉ የግንዛቤ ክፍተት ነበር። አብዛኛው ውሃ ደንበኛ ውሃን በነፃ የሚሰጥ አገልግሎት አድርጎ የሚያስብ ብዙ ውጣ ውረድ ያለው ስራ እንደሆነ በአግባቡ ያልተረዳ አብዛኛው እንደዛ የነበረበት ስለነበረ እነኚህ የፎረም አባላት ግን ውሃና ፍሳሽ ምን ይሰራል፣ እንዴት ይሰራል፣ ለምን ይሰራል የሚሰራው ስራ ደግሞ ምን መመሪያን መስረት ያደርጋል የሚለውን ጥንቅቅ አድርገው አውቀው በየሚኖሩበት አድራሻ ክፍለ ከተማና ወረዳ እንደዚሁም ብሎክ የግንዛቤ መፍጠር ስራ ሰርተዋል። ያ የግንዛቤ መፍጠር ስራ አሁን ላይ የሚታዩትን ችግሮቻችንንም ጥንካሬዎቻችንንም ሚዛናዊ በሆነ መንገድ የከተማው ነዋሪ ያነሳል። ለምሳሌ በፊት ምንም ይሁን ምን ሁሉን ነገር የውሃ ነፍሰች ችግር አድርጎ ያነሳል። አሁን ግን ለምሳሌ ቀደም ሲል ውሃ 24 ሰዓት ለምን አይሰጠኝም የሚል ጥያቄ ነበር የነበረው። ከስድስት ከሰባት ዓመት በፊት አብዛኛው መድረኮች ላይ የሚነሱ ጥያቄዎች ውሃ 24 ሰዓት ሊሰጠን ይገባል እንዳስፈላጊነት ሆነ ነጻም ጭምር ሊመጣ ይገባል የሚል ነበር። አሁን ይሄ ሁሉ ቆሞ አሁን ዛሬ ኢኩቲ ነው ፈረቃውን እንዲያውቅ ይፈልጋል። ፈረቃውን ካወቀ በኋላ ደግሞ በፈረቃው ውሃ ለምን አልመጣም ብሎ ይጠይቃል። ለዛ ፕላትፎርሞች አሉ። ሳይጠሪ ማዕከልን በመጠቀም ይህን ቅድም በአካል ግንዛቤ የማስጨበጥ ስራ ስለሰራን እነኝን ተጠቅሞ መረጃ የማወቅ ካወቀ ደግሞ ባወቀው ልክ የማንሳት ስለዚህ ምክንያታዊ የመሆን ትልቁ አሁን የዚህ የፎረም ፋይዳ ወይም ውጤት የምንለው የከተማውን ነዋሪ ምክንያታዊ እንዲሆን አድርጎታል። ተገቢው መረጃ በመስጠት እንደዚሁም ደግሞ በማስረዳት ጭምር የተቋሙን አሰራር ስራ በማስረዳት ጭምር ምክንያታዊ ዋስጣ ደንበኛ እንዲኖር አድርጓል። አሁን ይሄ ማሻሻያ በዋናነት የሚያተኩረው ቀደም ባሉት አደረጃጀት ውስጥ የታዩ ችግሮችን ነቅሶ የሚያወጣ ነው። ለምሳሌ ቀደም ባሉት የፎረም አደረጃጀት ውስጥ የመንግስታዊ የተቋማት አካላት በክፍለ ከተማ በወረዳ የሚገኙ የፎረም አባል ናቸው። ነገር ግን እስካሁን ድረስ በፎረም ውስጥ የጎላ ሚና አልነበራቸው። ስለዚህ እነኛ አካላት ወቃሽና ጠያቂ ከመሆናቸው ባሻገር በቀጥታ የፎረም መድረክ ላይ እየተገኙ የአካባቢያቸውን ጥያቄና አስተያየት እያነሱ እንዲፈታ ትግል ማድረግ አለባቸው፣ ግዴታቸው ነው ልናምናለን ስለዚህ ይህ ጉዳይ በባስተ መሰረት ብቻ ማሻሻያ ተደርጎ የሚቆም ሳይሆን እንደ ከተማ አስተዳደር በከፍተኛው የስልጣን አካል ጭምር ጸድቆ፣ እነኛ አካላት አውቀውት ስልጠና ወስደው ምናቸውን እንዲወጡና ምናቸውን የማይወጡ ከሆነ ባለው ስራ ተጠያቂ የሚያደርግ እንዲሆን እናስባለን። ስለዚህ በቀጣይ የምናስበው እስካሁን እያገለገሉ ያሉት የፎረም አባላት ባለው መመሪያ መሰረት ስራውን ተከትሎ የሚቀጥሉ ይኖራሉ የሚተኩ አዳዲስ የሚመጡት። ስለዚህ በቀጣይ በፎረም ውስጥ የሚሳተፉ ማናቸውም የፎረም አባላት ባለስልጣን መስሪያ ቤቱ ለከተማው እድገት እና ለከተማው ነዋሪ የሚያደርገውን የልማትና የአገልግሎት አሰጣጥ ስራ በላቀ ሁኔታ ለመፈጸም በሚደረገው ጥረት ውስጥ የጎላ ሚናቸውን እንዲወጡ ይጠይቃል። ተመልካቾቻችን በዛሬ ፕሮግራማችን የአዲስ አበባ ውሃና ፍሳሽ ባለስልጣን ከደንበኞች ፎረም ጋር ያደረገውን ውይይት ነበር ስትከታተሉ የቆያችሁት። በተለይ በማዕከል ደረጃ በተደረገው የዛሬው ውይይት ከውሃ ዘርፍም ከፍሳሽ ዘርፍም የሚነሱ የተለያዩ ሀሳቦች፣ ጥያቄዎች ሲቀርቡ ቆይተዋል። በኃላፊዎችም ምላሽ ላይ ሲሰጥባቸው ነበር። ወደፊት ደግሞ ሊሰሩ ስለሚገቡ ስራዎች አቅጣጫ ተቀምጧል። አጠቃላይ ይህንን ፕሮግራም ወደ እናንተ ስናደርስ ቆየን። ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከ ሳምንት፣ መልካም ሳምንት